ቄስ ገብረ ጻዲቅ አባቱ በጄኔ የቀበርኳቸው አባቱ። ማለት ይሄ ወራዳ ሰው ቢሆን ኖሮ እህቴን ገዳ ያደርጋት ነበር። አሁን ወንድሜን ገላለች አይደል? በውሸት ማለት፣ ባህር ገብቶ የወንድሙ አባቱ ቄስ ገብረ ጻዲቅን አሳድገው የሰፈር ሰው ናቸው። ቄስ ነበሩ። ትግሬ ናቸው። ምንም አይካድም። አይ በጄኔ የቀበርኳቸው። ዛሬ ስንት ሰው አስገድልላችሁ

ሰው ቢሆን ኖሮ እህቴን ገዳይ ያደርጋት ነበር። ወንድሜ እንገላለች አይደል? በውሸት ማለት ባህር ገብቱ የወንድም አባቱ ቄስ ገብረ ጻድቅን አሳድገውን የሰፈር ሰው ናቸው፣ ቄስ ነበሩ፣ ትግሬ ናቸው። ምንም አይካድ፣ አይ በእጄን የቀበርኳቸው ምን ይሄ የማይካድ አቅም ይሄ ዝርክር ግና ከእኔ ራስ ይውረድ፣ ከቤተሰቦች ራስ ይውረድ፣ ከቤተሰቦች አሁን ራሱ ያደረገበትን ወጥቶ ባህር ገብቶ እንደ ሞተው ወግ። አንተም ተው፣ ዋስ ይሁንም እንመክረዋለን፣ እንናገረዋለን። ሁሉንም ገዘሮ ሁሉ፣ ሁሉም ሲሰደብ ነው በሳምንት አንዴ ለሚመጣ ጃፒን። ተው፣ ጆከርም ካሁን በኋላ አይናገርም። ዋስ ይሁንም እንናገረዋለን። ማንም አይናገርም ማለት ሁሉም አይናገሩም። በቃ ተጫወቱ፣ አሁን ሌላ ጨዋታ። እናመሰግናለን ፍፁምዬ፣ እናመሰግናለን። ወንድምሽ ነው፣ ማረጋጊልን። ለአንቺም ወንድምሽ ነው፣ ለእኛም ወንድማችን ነው። እነዚያም ወንድሞቻችን ናቸው። ዋሲሁን፣ እኔ በጣም አልግባባው፣ ምን ይጋ ምን እንደተጣላን ነው ግን፣ እንናገረዋለን። በቃ ተው የሚባል ነገር ትተዋላችሁ። ይሄ ቤተሰብ ጋር ከራሳችን አልፈን ቤተሰቦቻችን፣ እኛ ቤተሰቦቻችን እንተወልን። ሌላ ነገር ምንም አንፈልግም፣ ቤተሰቦቻችን እንተወልን። ይተዋል፣ ማርቅ ይተዋል፣ ይተዋል፣ በቃ ይተዋል። አሁን ተጫወቱ፣ ሌላ ጨዋታ። ከድር አላህ ይስጥልን፣ እናመሰግናለን። ፈጣሪ አክብርህ። ፍጹምም እንደዚያው እናመሰግናለን፣ እኑሩልን። ከአሁን በኋላ ምንኛቱም በዛ አጀንዳ እንዳታወቅ ብዙ ነገር አንተ ዋጋ እንደከፈልክ የምናቅ ሰዎች እናቃለን። እኛ አይከፍትም በቃ አይከፍትም። ሌላ እየገባ ይሄንንም ይጠላ ያንንም ይጠላ ሁሉም ይተዋል። እኛም ባይሰማዋ ሲሆን ሌላ የሚሰማው አካል ይኖራል፣ ወንድሞች ይኖሩታል። እነሱ ይሰማል፣ ይተዋል። ሁላችንም እንተዋል። ለአንድ ድምፅ አማራ መሆን ከቻልን ቻልን፣ ካልቻልን ሁሉም ሚል የራሱ የሚወት የሚምራ ይህ አማራ ህዝብ በስንት መከራው በስንት እዳው እናቶቻችን። እሺ አንተ ስዋጋ ከፈልክ፣ እስር ቤት ተደበደኩ፣ ብዙ ነገር ተከፈለብ። እዛ ያሉት መሬት ያሉት ሁልጊዜ ዋጋ እንደከፈሉ ወይ ድምፅ አንሆ ናቸው ወይ ምን አንሆናቸው። እና አንተ ያለብህን ችግር እናቃለን። ሰው ሀገር ላይ ደግሞ አሁን ተመልሰ ሌላ ችግር ውስጥ ከመግባት ተው ለምን ጤና አንስታታል? እሱ ከሆነ ችግሩ፣ እኛ እናስቆማለን። ተው እንላለን። አንተም ተው። እናመሰግናለን። ፋኖ ወይም ፍጹም ሁላችሁ ፍጹሜም ተረጋጊ። ከድሮም ተረጋጋ። ሁላችንም ቤተሰብ፣ ቀይ መስመር ነው። እኛ ባጠፋኑ ነው ራሳችንን መጠየቅ ያለብን። ዘሎ ቤተሰብ ጋር መሄድ አያስፈልግም። በቃ እኔና ከድሩ ችግርት አለብን ራሳችንን ችግራችንን መፍታት ያለብን። አስራ ስምንት ዓመት ከሞላው በኋላ አንድ ሰው እሱ ባመጣው ጣጣ ቤተሰብ ይጠየቃል። ሌላ ወሬ እናውረ ሞድ። እሺ እሺ እኮ ሌላ ወሬ ንጫ አረ ከድሩ አንድ ጊዜ ሚት ያድርጋቸው። እኔ ረጅም ጣልቃ መግባት ስለማልወድ ነው። ከድርና ጆከር ችግር ካለባቸው ችግራቸው መፍታት አለባቸው። ወደ ቤተሰብ ወደ ህዝብ የሚሄደው ነገር ፍጹም ተቀባይነት የለውም። ሲቀጥል አንድ ኦሮሞ ልጅ አማራን ከተሳደበ ልጁ ነጥሎ ነው መሳደብ ያለበት፣ መለው የኦሮሞ ህዝብ መሳደብ አያስፈልግም ይሄ ፍጹም ፍጹም ለህዝባችንም ሆነ ለማንም አይጠቅምም አንድ የደቡብ ሌ ታጠፋ ልጁን ነጥሎ ነው መናገር ያለበት እንጂ መለው የደቡብ ተዛፍ ላይ መጣ ተቅጠል ላይ መጣ እያሉ አማራውን ከሁሉም ጋር እያጋጩ ማን ነው ታዲያ ካማራው ጎን ምን የሚቆመው አንድ የጉራጌ ልጅ ከተናገረ ልጁን ብቻ ነው ነጥላችሁ መናገር ያለባችሁ እስፔሻሊ የአማራ ፖለቲከኛ ነን የምትሉ ሰዎች ሚዲያ ላይ ተቀባይነት ያላችሁ ሰዎች ስነ ስርዓት ያዙ ህዝብ ቀይ መስመር ነው የትኛውም ህዝብ ቢሆን መነገር መሰደብ የለበትም እንዲህ ሁሉም እኮ የአንተ አማራን ሲነኩት እንደሚያምቅ ሁሉ ሁሉም የራሱን ህዝብ ሲነኩት ያማል። ምክንያቱም ገጠር ገጠር ጫካ ላይ መብራትና ውሃ እንኳን የሌለው ህዝብ አለ እኮ በአንድ ወሮ በላ ሚዲያ ላይ መጥቶ በተሳደበው ያ ሁሉ ህዝብ ሊሰደብ ነው ማለት ነው። ማንንድ የቡረ ኦሮሚያ ላይ ያለው ህዝብ ኦሮሞ እየተሰደበ ጋላ እኛ ህዝብ እንደ ህዝብ ቆንድ መከላከያው የመበሱ ራስማግኘት ቸውም እ ማለት ነ። ሁላችሁ መስማት ያለባቸው የአማራ ችግር የለበትም። አንድ የደቡብ ልጅ የአማራ ከተሳደበ ያንን አማራ በመላ ኦሮሚያ ክልል መሬት ላይ ያለው ህዝብ ነው ዋጋ እሚከፍል። ህ ተው ነው ጸባችን ተው እንደዚህ አትሳደብ አታንቋሽ ነው እያልን ያለው። ካልተሳደበ ጊፍት ስለማይሰጡት እንጀራ ሆነበት። እሱ ዋጋ እሚከፍል ህዝብ አለ። ወለጋ ላይ እየታረዱ ነው። ህፃናት፣ እናቶች አሉ። ህይወታቸውን እንኳን ወደ ህዝባቸው መምጣት ያልቻሉ መሻገር እንኳን አልቻሉ። አትሳደብ፣ ህዝብ አታንቋሽ። ማንም አማራ ሊያከብር አይችልም። ብሔረሰብ እየጠላን ነው። ስልጤው እየመጣ አማራውን ይሳደባል። ጉራጌው እየመጣ አማራውን ይሳደባል። በማን የተነሳ? በጆከር የተነሳ ተዋረደ እኮ ህዝቡ። ህዝቡ ምን ይሁን? እንዴት ኦሮሚያ ላይ ስንት ህዝብ ነው ያለው? በያኔ እንኳን የዛሬ ሶስት አራት ዓመት ወለጋ ያው ልጅ ጂጂ እንኳን ባቅማኩት ዛሬ ስንት ሰው አስገድልላችሁ

እዛ ዋጋ የሚከፍል ህዝብ አለ። ውድ ህይወቱን እየሰጠ ያለ ህዝብ ያኔ የት ነበር? እስኪ ስናለቅስ ሀያ አራት ሰዓት ቁጭ ብለን ሶሻል ሚዲያ ላይ ስናለቅስ፣ ትዊተር ላይ ስንጽፍ ያዛን ሁሉ ህዝብ እልቂት መከራ ስናየን ነበር። ይሄ ሌባ ከመሰዳደብ ውጭ እነዳልቻ ጋር ቁጭ ብሎ ብሄር ከመሳደብ ከማንቋሸሽ ምንድን ነው የተከረላቸው? ድንቡሉያን ህዝብ ረድቶት ያውቃል? እስኪ የእውነት እንነጋገር። አማራን ከማሰደብና እሺ ከድሮ እየከፈተ ማለት ነው። አዳምጭ መላ የኢትዮጵያ ከተቀበለ ያሰራ ማለት እውነቱ ሲወራ አይመምሽ አታሽቃብጭ። አሁንም መላው ብሄር ብሄረሰብ የኢትዮጵያ መከላከያ ሰራዊት ይገባል። ኦሮሞም ሁሉ እዚህ ወጥቼ አንተ ጋላ ጥንባታም እያልኩ አንተ ጋላ ደቡብ እያልኩ እየተሳደብኩ መከላከያ ቤተሰቦችን ሊምራቸው ነው ወይ እ ንጹሃንን ሊምርልሽ ነው? ይገልልሽ። ጡት ተቆረጠ እምትይው በማን የተነሳ ነው? እስኪ ንገሪኝ። ጡት ተቆረጠ፣ ሆዷ ተቆረጠ እምትይው አፉን እየከፈተ የሚጠላን የምትሰርቢው ሰው ሊለቅሽ ነው? ክልል ላይ ገብቶ መሳሪያን ግቦ ገብቶ ሊምርሽ ነው ወይ? እስኪ መልሽልኝ ባክሽ፣ ሊምርሽ ነው ወይ? ዘልዝሎ ይጥልልሻል እንጂ በማን የተነሳ ነው? ንገሪኝ እስኪ ተብሎ ሶሻል ሚዲያ ሌሎች ናቸው። ምክንያቱ አማራ እንዲሆን እንዳያ አይፈቅዱ አማራው ከሌላ ብሄር ጋር እንዲዋደድ ሰላም፣ ፍቅር። እስኪ ትግሬ ሲሳደብ ሰምተሽ ታውቂያለሽ? ዶክር የአባቱም ዘር ሲነካ የተሰምተሽ ታውቂያለሽ? እስኪ ማለሽ ነ ሄ ለመልሽ። ትግሬ ሲሳደብ ሰምተሽ ታውቂያለሽ ወይ? ንገሪ መልሽ ሊፌበል ትግሬ ሲሳደብ ሰምተሽ ታውቂያለሽ? አባቱም ቤተሰቦች ሲሳደብ ሰምተሽ ታውቂያለሽ? አንድ አይሳድብ ተልእኮ ነዋ። መንግስት የላከው ሌባ ካድሬ ነው። እኔን አስያዘ በኤምባሲ በኩል ሳውዲ ላይ ወጣ። ትኬቱን ቆርጦ የመን ታያስኋላችሁ፣ ገንዘብ አዋጣችሁ፣ ራሳችሁ በራሳችሁ ገንዘብ መኪና ገዛ፣ ሸጠ፣ ጨፍሮ ስድስት ወር። ከዛ በአየር ትኬት አሁን በኤርፖርት አልፎ ነው የመጣው ይሄ ልጅ። ወንጀለኛ ቢሆን መንግስት እየተቃወመ በተያዘ ነበር። ኢትዮጵያ ሲገባ ከሳውዲ ከሳውዲ፣ ከአዲስ አበባ ኤርፖርት መልሶ ወደ ውጭ ሲወጣ አያችሁ፣ ሴራው እዚህ ላይ አዝለሹ መቾር ትችያለሽ። አሁን ጆከር ህዝቡን ግን ለቀቄ አድርገው። በአማራ ስም አይነግድ፣ በአማራ ስም አይሳደብ። አይመለከተውም አማራ አይደለም፣ ፍጽሙ ይሁን በእናቱ አይመለከተኝ። አማራ ይሁንም አይሆንም ግን፣ በአማራ ህዝብ አይነግድ። እሱ የአማራ ተቆርቋሪ ነኝ እያል አፉን አይክፈት። ሌላም ብሄር አይሳደብ፣ አያንቋሽ አማራ ተሳዳቢ ገዳይ ጨፍጫፊ ያረ እየተጨፈጨፈ ያለ ህዝብ በእንደሱና በመሰሎቹ ዲቃላዎች። አመሰግናለሁ። ስለዚህ ከህቴ አናት ላይ ይውረድልኝ። አሁን ከህቴ አናት ይውረድ። እኔን ከፈለገ እኔ አለሁለት ለጆከር አዝረከርኩለት። ከፈለግኩ ቪዲዮ አለኝ ፎቶግራፍ አለኝ። ቁጭ አድርግ። የት አባቱ ሀገር እንዳለ አንጠልጥሎ በኢንተርፖል ማምጣት ይችላል መንግስት አሳልፍ ያልሰጠውም ብዬ ነው። ሁሉ ነገር ትቼ በቤተሰቦች እያስፈራረገላለሁ እያለ ማለት አስገድልልሃለሁ፣ ሚኒሻው ወንድሙን አስገድልልሃለሁ እያለ ወንድ ነው እሱ አስለበልብለታለሁ። እኔም አስፈላጊ እኮ ነው ትቼው ነው። አንድ ቀን ስለ ቤተሰቦቹ እንኳን አውጥቼ አላውቅም። ስለ ህቶቹ ስለ ወንድ እኔ ዛሬ ትናንትና አዳሩን ቁጭ ብሎ እህቴን ባሏን ገደለች እያለ ማውራት ጀመር። አልጠፋ ደግሞ ከዚህ ሚዲያ እመጣለሁ፣ ዕዳ ጉድህን ነው የማወጣው። አንተ ሌባ፣ ገዳይ፣ አስገዳይ የአማራን የምታስጨፈጭፈው አንተ ነህ። ወደድክም ጠላህ የምታሳርደው በኦሮሚያ ያኔም ጅጂ ስንት ሰው ለግደል እያለች ኦሮሞ እየተሳደብክ እያንቋሸሽ መቶ ሰው ይሻላችኋል፣ ሁለት መቶ ሰው ይሻላችኋል እያለች ስንት ሰው ላስገድልላችሁ፣ ላሳርድላችሁ እያለች ስትሳለቅብን ነበር። አታስታውሱ ያ ሁሉ ድራማ ሰርቶ ዛሬ አማራውን በተለይ እዚህ ሶሻል ሚዲያ ላይ ያሉ አማራ ነው የሚሉ ትክክለኛ ታጋዮች፣ የታሪክ አዋቂዎች ተሳድቦ አዋርዶ አዋርዶ ፎቶአቸውን እያንዳንድሽ ፎቶግራፊሽ አለው ሁልሽም ሴቶቹ በተም ታሽቀቡት፣ እያስፈራራችሁ ስለሚሰርባችሁ ምላሱን ስለምትፈሩ ይሄው ቁጭ ብላችኋል። ዛሬ ማንም ማንም ማንም ማነው ያልከኝ? ኧረ ተው ከድር አሁን ተረጋጋ። ለማንኛውም እንነግረዋለን። ንገሩን ያለን እንነግራለን ላይ እውነት ታው የዛሬውን አትበል። ታይባክሽ ትፈልጉታላችሁ፣ መሳደቡን ነው